ስንት ሰው ማርያም የሳመችው ብሎ የሚል አለ። ሰውነታችሁ ላይ እኔ አፍንጫዬ ላይ አለ ካሜራ እንኳን ብከፍት የማሳያችሁ ማለት ነው። መነገር የማይችል ቦታ የተሳማችሁ በጭኖ ካከል እንደምሰብሱ ቆሙ እኛ ኮ የተጻፈው ሳነብ መዳር ያለሚዝ ገዋፈን ትለኛለ። የተጻፈ ነው እኮ ያነበብኩት። እንደ አሁን በዚህ ጉዳይ እኮ እንዲህ ቤት ሊጠሩኝ መልክዓ መርቆሪዎስ በጭኖች መካከል እንደ ስምሰጥሶ ጸንቶ ለቆመው መስቀል ለአንጠለጠልክበት ሰላም እላለሁ ይልልሃል።

አጋን እኮ በእርግጥም ሊያዩ ይችላሉ። የመናፍስት ማኒፌስት ማለት መገለጥ ታውቃላችሁ። አጋንንት የብርሃን መላእክት እንኳን አድርጎ ራሱን ሊለውጥ እንዳለው እግዚአብሔር ቃል ያስተማረና እቺ አሁን በስዕል ላይ እንደምታዩት አይነት አድርጎ ልትገለጥላቸው ትችላለች። ክፉ መናፍስት ማለት ነው። እና ያው አሁን በዚህ ላይ ነው የምጠይቀው፣ ማን ነው ትመጣለች ብሎ ያላችሁ? ያው ትምህርታችን ከሐዋርያቱ ነው የሚቀዳው ብላችሁ ስለምትሉ መቼም ከነቢያቱ ዋቢ አድርጋችሁ እንደምጠቅሱልን እናውቃለን። እነ ወላሂ ቢላሂም ካላችሁ ግቡ። ምክንያቱም የምን ምስክር ምን እንደሚባለው ማለት ነው። ማን ነው በደመና ትመጣለች ብሎ የተናገረ? ሳይነገርላት ነው እንዲህ የምትመጣው። ከነቢያት የትኛው ተናገረ? ከአዋሪያት የትኛው ተናገረ? እዚህ ላይ የምናወራው ብርክ እየመቀጠል ትችላላችሁ። ወደ ወንድሞ ወጋገኖች ሁላችሁም ማለት ነው። እሺ ኤርሚ ታች ኮሜንት ላይ ዳኒ ጠፋ ሰሞኑን የሚል ኮሜንት ስላለ፣ ያው ሰባተኛው የቅድስና ደረጃ ላይ ስለደረሰ ሱባኤ ገብቶ ነው። በአንድ እግር ቁም ተብሎ ማለት ነው። አሁን አስራ አምስተኛ ቀኑ ነው። በአንድ እግሩ ከቆመ ያው የአንድ እግሩን ሱባኤ ሲጨርስ ይመጣል። ሰባተኛው የቅድስና ደረጃ ላይ ስለደረሰ ማለት ነው። እዛ ነው የጠፋው። ይመጣል። እሺ ያው የቤተሰብ ጉዳይ ነው አለ። እሺ ይመጣል። ሰሞኑን ይመጣል ዳኒ ዳክልዬ ሳይሆን ዳክልዬ ልንል ነው ማርያም፣ እንዴት ትናገራለን? ደንቆሮ ደንቆሮ ልሽ ማርያም እንትናገራለን። ተው ሚዩት አታደርጉት። ተው ወገኖች እንዳታደርጉት። ና ተመለሰ፣ ድፋባቸው። ና ተመለሰ ወላይ ማርያም ራሷ ነው እንግ ያለሆነ በትለንትና በዘነበው መዘነበው ዝናመሃል አንድ ትልቅ ተአምር ታይቷል። ከተአምሮ በላይ ደግሞ የልጆቹ ሁኔታ እጅግ በጣም አስገርሞኛል። መጀመሪያ ይህንን ቪዲዮ እንመልከት።

እንግዲህ ቪዲዮን እንደተመለከታችሁት ነው። በጣም ብዙ ሰዎች ነው የተደመሙት። ኦኬ፣ በቃ የአዳም ልጆች እንደዚህ ነው የሚንከራተቱ አምላኩን ትቶ። ወላሂ ቢላሂ፣ እዚያኛውም መንደር ያለው እዚህኛውም ደግሞ፣ በሚማለው በሚገዘተው እየተገዘተ፣ በዝናብ ተከሰተች፣ በቀስተ ደመና ታየ፣ ባውሎ ንፋሱ ስትሽከረከር ነበር፣ በአየር ላይ ስትደንስ ነበር ይላል እንዲህ አይነት ቅዠት። ተው ወንድሞች! አንዳንዶች አሳሳች መናፍስትን እየተከተሉ ሃይማኖትን ይክዳሉ ብሎ ያለው ሃይማኖት በእግዚአብሔር ልጅ ላይ ባለ እምነት በእግዚአብሔር ልጅ ላይ ባለ እምነት ነው። ሃይማኖትን ስትክድ ግን እንዲህ ያደርግህና በደመናና በመብረቅ ውስጥ መጣች፣ ብቅ አለች፣ ተገለጠች፣ ጣሪያ ላይ ወጣች። አራት ኪሎ ማርያም ጉልላቱ ላይ ትታያለች አሉን። ጉልላቱ ጋር ስንሄድ የለም ጥዱ ላይ ነው አሉ። ጥዱ ላይ ስንሄድ ዋኔና የሆኑ አሞራዎች ነበሩ ከነ ልጆቻቸው ስጮቶ የነበሩት

አይደለም ሱላ፣ አይደለም ጥዱ ላይ ነው እኔ የምትታኝ ይላል። ሌላኛው ደግሞ ጥዱ ላይ ደግሞ ስንዙር የለም መጨረሻ ምንም አልታያለ። ከጥዱም ከእንትኑም ላይ የለም ብለን ስንል ኃጢአተ ነው አላሳያለ አሉን። እኔ ብቻ ምን ወጣኝ። ብራዝር ብራዘር ቆንጆዬ ገራገር ባላገር ነኝ። እንዴት ነው ሌባ እያለ እናትን እንዲህ ላርጋት እያለ ሲሳደብ ለነበረ ለከተማው ልጅ ታይታ ለእኔ ለባላገሩ እንዴት ጨከነች? ያኔ ኦርቶዶክሳዊ ነኝ እውነትን ብየምል እንደውም ማርያም ወድሃለች ብለውኝ እዚህ አፍንጫዬ ላይ እና ብዙ ቦታ ላይ ነው የተሳምኩትኝ የማርያም ሳምቼ የተባለው ማለት ነው። አንዱ እዚ አፍንጫዬ ላይ አለ፣ አላያችሁትም? ከመውደዷ የተነሳ ግን ብልዝ ነው የምታረግህ። ስስምህ ጥቁር ነው የምታደርግህ። እኔ ብዙ ጊዜ ንቦች ነድፎኝ ያውቃሉ። ተርብም ነድፎኝ ያውቃል። እንደዚህ አልጠቆርም። ምን ልበል? ብራዘር፣ እሱን ነገር ባታነሳው ይሻላል። ይነሳል፣ ብራዘር። ሰውነታችን ላይ በጣም በቃ ዊርድ የሆኑ ቦታዎች ሁሉ የጠቆሩ እናገኛለን። ማርያም የሰመች የሚባል አሁን ምን ልንል ነው እሱ? እኔ እውነቴን ነው ማለት እኔ በጣም እሳቀቅ ነበረ ኦርቶዶክስ ሆኜ እኔ በቃ ማለት ማርያም የሚስምትስምበት ቦታ ታ እዚህ ቦታ ትስማለች ያልኩበት ቦታዎች አሉ። ለምን ገብቷል፣ ጥያቄ ካነስ ችግር ልታመጣብህ ነው። እና ትሆን በጌታሁን በዚህ በዚህ ምሽት ብሎ ሰው ልብስ እያወለቀ ቼክ ማድረግ ያለበት የቱ ጋር እንደተሳመ ማለት ነው። እና እኔ ስለማትወደኝ ነው ወይ ብዬ እኮ ጠይቄ ማለት ነው ስለማትወደኝ ነው ወይ ጣሪያው ላይ ንቻለችው ዛፉ ላይ ንቻለችው ብለው ሲሉ አሁን ደግሞ በደመና መጣች ይለዋል በዝናብ ውስጥ ስንት ሰው ማርያም የሳመችው ብሎ የሚል አለ ሰውነታችሁ ላይ እኔ አፍንጫ ላይ ያለ ካሜራ እንኳን ብከፍት ማሳያችሁ ማለት ነው በዚህ በግራ እጄ በኩል አለ ጥቁሮ ነው። ብልዝ ብሎ ማለት ነው። አይ ጥያቄውን አስተካክል። መነገር የሚችል ቦታ የተሳማችሁ መነገር የማይችል መነገር የማይችል ቦታ የተሳማችሁ ከዛ ውስጥ አንድ ቁጥር ምንድን ነው? መነገር የማይችል ቦታ እንደ በጭናችሁ መካከል በበጭ መካከል ብሎ ያለው ማን ነበረ? ማን በረከታቸው የደርባቸውና በእነሱ ላይ በጭኖ መካከል እንደምሰብሶ ቆሙ። እኛ እኮ የተጻፈውን ሳነብ መድኃኒዓለም ይስገባ አፍህን ትለኛለህ። የተጻፈውን እኮ ነው ያነበብኩት። አሁን በዚህ ጉዳይ እኮ የቤት ሊጠሩኝ መልክዓ መርቆሪዎስ በጭኖች መካከል እንደ ምሰሶ ጸንቶ ለቆመው መስቀል ላንጠለጠልክበት ሰላም እላለሁ ይልልሃል። ተውትና ይሄ ወይ እሱ እሱ ላይ ሁሌ ተሳመ ካለ ነው እያልን ያለ ነው ግልጽ ነው። ጥያቄያችን የኔ አፍንጫዬ ላይ ነው። ተናገሩ እንጂ የት ቦታ ነው የተሳማችሁት? ጻፉ ከታች የተሳምክበትን ፓርት ጻፍ። እንዳጽፉ እንዳጽፉ እኔ እኔ አልናገርም። እዛው ስራችሁ ያወጣችሁ ወገኖች እኔ የተሳምኩበትን በግል ነው የምጠይቀው። እንዴት እዚህ ጋር ተሳምኩ የሚል ጥያቄ ያቀርባለሁ እንጂ ተው፣ ኧረ ተው፣ በጌታ ተው። ይህ ጻፍ ራሱ ኦርቶዶክሳዊ ነው ቢጽፈው ኃላፊነት የለውበት እራሱ ኦርቶዶክስ አይ ነው የሚጽፈው። ይህ ጻፉ ጻፉ። ሴቶችም ቶም የቱ ጋር ነው የተሳማችሁት? ተናገሩ። ምንም የምናፍርባቸው ብልቶች ተብሎ ይባለው እያን ሴቱም ታውቃለህ፣ ወንዱም ታውቃለህ፣ ወንዱም ሴቱን ያውቃል፣ ሴቱም የወንዱን ያውቃል። ምንም እዚህ እንትና ትበል ብራዘርዬ። ኦኬ፣ የቱ ጋር ነው የተሳማችሁት? ደጋግማ ስለምስብ ነው እንደሚጣውቁ ነው ወይስ በአንዴ ስትነድፈ ነው እንግዲህ በባህላችን ውስጥ የሚባል ነው። ይህን እውነት ብላችሁ ቃልዮት ያሰማልን ትላላችሁ። ኤርሚያው እንትን ነጮች ወይንም ኢቨን ሀገራችን ውስጥ እራሱ ቀያይ ሴቶች ፍሬክልስ የሚባል ነገር ይወጣባቸዋል። ጥቁር ነጠብጣብ ነው። እና ይሄ ነገር ደግሞ እግረ መንገድ እንድታወራበት ይሄ በርዝ ማርክ የሚባለው ውስጥ ነው ይካተታል። እነዚህ አሁን ጥቁሩ እነሱን የኦርቶዶክሱን ተረትን ተው። አይካተት አይካተትም። ምንድን ነው ይሄ ነገር ታዲያ? ይሄ የሚወጣው ጥቋቁሩ ነጠብጣብ? አዎ እሱ የቆዳችን ውስጥ እንትን አለ፣ ፒግመንት አለ። ፒግመንት ማለት የቆዳችንን ቀለም የሚወስነው ፒግመንት የምንለው። ለምሳሌ አሁን ጥቋቁር ሰዎች ሜለኒን የሚባል ከቆዳችን ውስጥ ያለ የቆዳችንን ከለር የሚወስነው እሱ ነው። ለምሳሌ አሁን ነጮችን ካየህ ነጭ መሆን አሁን ከጥቁሮች የሚለየን ምንድን ነው ነጮች ምንድን ነው ሜላኒን የላቸውም ቆዳቸው ውስጥ፣ ወይንም የእነሱ ሜላኒን ኢንአክቲቭ ነው ማለት አይሰራም። ገብቷል? ለዚህ ነው ብዙ ጊዜ ነጮች ካያቸው አሁን ሰንበርን ምናምን ፀሐይ ያቃጥለዋል። ቆዳቸው ያለ እንትን አይንቀሳቀሱም፣ ያለ ሰን ብሎክ አይንቀሳቀሱም። ጥቁር ግን ምንም ሰንበርን ምናምን የለበትም። ለምን ሲባል ሜላኒኑ አጀስት ያደርገዋል። እና የሜለኒን ጉዳይ ነው ቆዳችን ውስጥ ያለ፣ የቆዳችንን ቀለም የሚወስነው ወይም ከለሩን የሚወስነው እሱ ነው፣ የፒግመንት ሌቭል እንጂ ሌላ ምንም እንትን የለውም። እና እቺ ነጠብጣቧ ግን እንደ ስጋ ነገር የምትወጣው እሷ ትርፍ የምትበቅልናት፣ ብዙ ጊዜ በጣም ብዙ ከወጣ በተለይ አሁን ከእርጅናም ጋር ይያያዛል። እድሜ ሲገፋ አንዳንድ ቦታዎች ላይ እንደዚህ እንደ ትርፍ ስጋ ሆና ጠቆር ብላ ምትወጣለች፣ እያደገም ይመጣል። እሱ ሞል ይባላል። ሞል የሚባለው ደግሞ እሱ በቃ እንዲህ ዝም ብሎ ኤክሰሲቭ የሆነ ግሮዝ ነው። በጣም የከፋ የሆነው የሚሆነው ካንሰር ነው። ግን ብዙ ጊዜ እንደዚህ ኖርማል የሚወጣው ለካንሰር የሚዳርግ አይደለም። አንዳንዶች ግን የስኳር በሽታ ምልክትም ነው። በተለይ ወደ ወደ እርጅናው ሲመጣ የስኳር በሽታ ምልክት አንደኛው ሰውነታችን የሚያሳየው ምንድን ነው? እንደዚህ ትርፍ ጥቋቁር ትርፍ ስጋዎች ምናምን ሰውነታችን ላይ መውጣት ከጀመሩ በተለይ አሁን ቅድም፣ እንደውም ዜዶ ሲያስቀኝ ነበር ከብብታችን በታች ሲወጡ ይሄ አንገት አንገት ላይ እንደዚህ እንደ ጥቁር መስመር መስመር አይነት ነገር ሲወጣ ምናምን እነሱ እነሱ አንዳንድ ጊዜ፣ ሁል ጊዜ አይደለም፣ ተጠንቀቁ አንዳንድ ጊዜ ከስኳር በሽታ ጋር ግንኙነት አለው ኤኒዌይስ በአጠቃላይ እንግዲህ ሳይንሱ ላይ ያለው እነኛ አይነት ምልክቶች ናቸው ኦኬ ስለዚህ አሁን ይሄ እስከ ልጅነት ጀምሮ በምንም አሁን ካልገው ከስኳር ህመም ጋር የተገናኘ አይደለም ለምሳሌ በተለምዶ ማርያም ሳምችን ብለን ተብሎ የሚባለው ባህላችን እሱ ከበርዝ ማርክ ጋር አይቆጠርም እያልከኝ ነው በርዝ ማርክ የሚባለው ብዙ ጊዜ ከቆዳችን ከለር ወጣ ያለ ለምሳሌ ለምጽ አይደለም፣ ግን እንደ ለምጽ አይተሀል አ ይለያያል። አሁን ጥቁሮች ላይ ነጣ ነው የሚለው ነጣ ያለ ቆዳ ካለህ ደግሞ ጠቆር ብሎም ሊወጣ ይችላል። በሁለቱም ከለር ነው የሚወጣው። ኦኬ የአበሻው ላይ ደግሞ በርዝማርክ አንዳንዱ እግሩ ላይ፣ አንዳንዱ መቀመጫው ላይ፣ አንዳንዱ ጀርባው ላይ፣ አንዳንዱ ሆዱ ላይ፣ አንዳንዱ እጁ ላይ፣ አንዳንዱ ትከርሻ፣ አንዳንዱ አንገት ስር፣ ብቻ እነዚ አለ በርዝማርክ። ስለዚህ ይሄኛዋን ማርያም በተለምዶ ማርያም የሳመችው ተብሎ የሚጠራው ከሱ ጋር አይገናኝም፣ አይገናኝም። ኢቨን ከስኳር ካልከው ጋር ሁሉ አይገናኝም። ከልጅነታችን ጀምሮ ነው የነበረው። እኛ ስኳር ያኔ ይሄ ከልጅነት ጀምሮ ያለው እሱ ከስኳርም ጋር አይገናኝም። ከስኳር ጋር የሚገናኘው ከሆነ እድሜ በኋላ በተለይ ስንገባ ቆይቶ የሚመጣው እሱ። ከጥቁረቱ ብቻ አይደለም ከመጥቆሩ ጋር እንደ ስጋት እንደ ትርፍ ስጋ ትወጣለች። አዎ ኦኬ ኦኬ። እንደሷ ስትወጣ እነሱ ብዙ ጊዜ የስኳር በሽታ ምልክት ነው እንጂ የግድ ያስለወጣ ስኳር በሽታ አለብን ማለትም አይደለም። ግን እንደዛ ሲወጣ ብዙ ጊዜ ሄዳችሁ ሹገር ሌብላችሁን ወይም የደም ዝውውራችሁንም በዛውም ቼክ ብታስደርጉት ይመከራል። እንደዛ ለማለት ነው። ያ ቢኒያ ተባረክ። እሺ ወገኖች ቀጥሉ እንጂ ብርክዬ ዜዶ ዳግሻ በሙሉ ወገኖች መቀጠል ትችላላችሁ። እሺ ያ እኔ ያልተናገርኩትም ያልጻፍኩትም በቪዲዮ ከሆነ ነው የኔ የሚታየው እንጂ በከባድ ነው፣ በጽሁፍም በንግግር ስለዛ ነው ዝም ያልኩት። እሺ ኦርቶዶክስ ትልቁ ላይ ላርገት አ ራሴ ያደረገውን ኦኬ ራሴ ያደረገው እና ያው የኔ በቪዲዮ ካልሆነ በጣም ስለምትወደኝ አልሳመችኝ ቦታ የለም። እና ስስሜኝ ደግሞ የጀርባዬ ይበዛል። በነገራችን ላይ እንደነገረኛ ያው ከጀርባ ከጀርባ የኔ ከጀርባ ነው ይበዛ ኦኬ። ዳግም ታስወርዱልኝ ምን አለ አንድ ደቂቃ ታች ታብታብ ያድርግ። ምን እታች እየጻፈ ነው? ቢኒን ውጣው ነው ማለት ነው ምናምን ይላል። እኔም ምን እያለ ቢኒን ውጣው ነው ማለት ነው ምናምን ይላል። አንተማ ታኝካ ተፍታ ይሆናል። ይዶን ነው ይዶን ነው አለ

ያስቆርቶ አይቱን ይህም ቪዲዮ ክፈትልኝ እና አንዴ፣ ከዛ እንቀጥላል። የአማራዋ ናት ወይስ አይሁዳዊቷ ማርያም ናት? ምስማ ክፈትልን ይህም ቪዲዮ። እኔ አይሁዳዊቷ ትስማለች ብዬ አላምንም። የጌታችን እናት ማርያም ከሆነች እሷ የዞረች ማንንም ስትስም ውላ አታድርም። ስሟም አታውቅም እና ያጣየዋ ናት፣ ያጣየዋ ልትሆን ትችላለች። ምን ልክፈት? ዋትሳፕ ላይ ያለው ነው፣ ላከልኝሽ ዋትሳፕ ላይ ያለው ቪዲዮ ክፈት። ለ እቺ ልትሆን እንችላለች ብዬ አስቤያለሁ። እየሳመች ነው ያለችው። ጥሩ ጥያቄ ነው፣ እኔም ልጠይቅ ነበር። የኦርቶዶክስ የኢትዮጵያ ብቻ ናትኝ፣ እንደዚህም ነው የሚያምኑ። በውጭ ሀገር እኮ የለም እንደዚህ አይነት ነገር ጭራሽ። ማርያም ትስማለች ተብሎ ማለት ነው በማንም። ፈረንጆችን ለምን እንደዚህ አይነት የላቸውም አባባል። ኦርቶዶክሶች አሉ ብዙ ፈረንጆች ግን እንደዚህ አይነት እምነት የላቸውም። ለምንድነው ኢትዮጵያዊ ሁኖ ብቻ አይቀር? ይህም ደግሞ ፍቱልኝ ተባረኩ።